ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 22 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብኃና አፋህድ በምንጃር አረርቲ በማርያም ቤተ ክርስቲያን ላይ የደረሰውን ድንገተኛ አደጋ አስመልክቶ የሐዘን መግለጫ አውጥቷል። መግለጫዎቹን ይዘናል። ወደ ጎጃም በርካታ ጦሩን ያስገባው አገዛዙ በሁሉም የአማራ ቀጠና በተመሳሳይ ሰዓት የድሮን ጥቃት ሊፈጽም ሆኖ ተሰምቷል። የፋኑ አመራሩ መረጃውን አጋርቷል። ጀኔራል አበባው ስለሚመሩት ኦፕሬሽንም የምንላችኋለን አለን። ብልጽግና የሚደገፈውና በአፋር የሚገኘው የእነ ጌታቸው ረዳ ታጣቂ ቡድን ከአፋር ህዝብ ጋር ከባድ ግጭት ውስጥ ገብቷል። በአፋር አመፅ ተቀስቅሷል። ህዝቡ ግልብጥ ብሎ ወጥቷል። የክልሉ የጸጥታ ኃይል አመራሮችም ከርተዋል። በአቶ ጌታቸው ረዳ የሚመራው ቡድን በዲፕሎማሲው ይሁን ሌላ ዘርፍ ከብልጽግና በላይ ችግር እየፈጠረብን ነው ሲል ህወሃት ከሷል። ህወሃት ከኤርትራና ከአማራ ጋር ያለኝን ግንኙነት አጠናክር ይቀጥላለሁ ብለዋል። በወንዶ ገነት ከተማ ሴቶች ሱሪ አለብሱም በሚል የሴቶችን ሱሪ በጎዳና ላይ የማውለቅ አሳፋሪ ድርጊት መከናወ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 አፋ ባህና አፋህድ በምንጃር አረርቲ በማርያም ቤተ ክርስቲያን ላይ የደረሰውን ድንገተኛ አደጋ አስመልክተው የሀዘን መግለጫ ወጡ። በሸዋ ክፍለ ሀገር ምንጃር ሸንኮራ ወረዳ አረርቲ ከተማ መስከረም 21 2018 ዓ ም በማርያም ቤተ ክርስቲያን ምዕመናን ላይ የደረሰው ድንገተኛ አደጋ ጥልቅ ሐዘን ውስጥ ከቶናል ሲል የአማራ ፋኖ ብሔራዊ ኃይል ባወጣው መግለጫ አሳውቋል። መስከረም 21 2018 ዓ ም በሸዋ ምንጃር ሸንኮራ ወረዳ አረርቲ ከተማ ማርያም ቤተ ክርስቲያን አመታዊ ክብረ በዓል እያከበሩ ባሉ ምዕመናን ላይ ለግንባታ አገልግሎት የዋለው የእንጨት ርብራብ ተደርምሶ የ36 ምዕመናን ህልፈተ ህይወት ከ200 በላይ የአካል ጉዳት በመድረሱ የተሰማንን ልባዊ ሀዘን እንገልጻለን፣ ብሏል ድርጅቱ። የአማራ ፋኖ ብሔራዊ ኃይል በደረሰው የህይወት መጥፋትና የአካል ጉዳት ከልብ ማዘኑን ገልጾ በአረርቲ ከተማ ማርያም ቤተ ክርስቲያን በአደጋው ለተጎዱ ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮችና ለምዕመናን ቤተሰቦች መጽናናትን ተመኝተዋል። በተመሳሳይ የአማራ ፋኖ ህዝባዊ ድርጅት አፋህድ በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ የቤተ ክርስቲያን ግንባታ ግንባታ መሸጋገሪያ እንጨት ተደርምሶ በደረሰው ከባድ ጉዳት ከልብ ማዘኑን በመግለጫው አሳውቋል። በሸዋ ጠቅላይ ግዛት የምንጃር ሸንኮራ ወረዳ ዋና ከተማ በሆነችው አረርቲ ውስጥ በምትገኘው ማርያም ቤተ ክርስቲያን በኦርቶዶክስ እምነት ተከታዩ ዘንድ በታላቅ ድምቀት በሚከበረው የቅድስት ማርያም የመስከረም 21 ዓመታዊ በዓል የግንባታ መሸጋገሪያ ተደርምሶ የ36 ሰዎች ህይወታቸውን በማጣታቸውና ከ200 የማያንሱት ደግሞ ጉዳት የደረሰባቸው መሆኑን የሰማ ነው በታላቅ ሀዘን ነው ሲል ይገልጻል። አፋህድ የግንባታ ስራዎች ዓለም አቀፋዊ ደረጃዎችን አሟልተው እንዲሰሩ ክትትልና ቁጥጥር በእጅጉ ላልቶ የባለስልጣናት ኪስ ማደለቢያ በሆነበት በዚህ የሙስና ዘመን እንዲህ አይነት አደጋዎች በጣም ተበራክተው የዜጎች ህይወት በከንቱ እየተቀጠፈ ይገኛል ብሏል። የአማራ የህልውና ትግል በስኬት ሲጠናቀቅ ከሚገኙት በርካታ ትሩፋቶች መካከል አንዱ ከሙስና የጸዳ ስርዓት መሆኑን በዚህ አጋጣሚ ማስታወስ እንወዳለን ሲል ማክሏል። ህይወታቸው ያለፈውን ወገኖቻችን ነፍስ ቸርና መሐሪ የሆነው ፈጣሪ በአጸደገነት ያኑርልን ወዳጅ ዘመዶቻቸውን ያ እናጽናናለን ያበርታልን፣ ብለዋል። ይህ በእንዲህ እንዳለ ብጹዕ ወቅዱስ አቡነ ማትያስ በምንጃር ወረዳ ባረርቲ ከተማ በደብረገነት ቅድስት ማርያም ቤተ ክርስቲያን በተከሰተውና ከሰላሳ በላይ ለሚሆኑ ምእመናን ህልፈት ምክንያት በሆነው አደጋ የተሰማቸውን ጥልቅ ሀዘን ገልጸዋል። ቅዱስነታቸው በአደጋው በሞተ ስጋ ለተለዩን ወገኖቻችን ረፍተ ነፍስን፣ በአደጋው አካል ጉዳት ለደረሰባቸው ሁሉ ምህረትን በመለመን ለተጎጂ ቤተሰቦችና ለመላው ምእመናን መጽናናትን ይስጥልን በማለት አባታዊ ሀዘን መልእክታቸውን አስተላልፈዋል። ወደ ጎጃም በርካታ ጦሩን ያስገባው አገዛዙ በሁሉም የአማራ ቀጠና በተመሳሳይ ሰዓት የድሮን ጥቃት ሊፈጽም መሆኑ ተሰማ። በእግረኛ ሰራዊቱ ተስፋ የቆረጠው የአብይ አህመድ አገዛዝ ሰው አልባ አውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱ ተሰምተዋል። ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ሲሆን፣ ጥቃት ይፈጸምባቸዋል የተባሉ አካባቢዎች ተለይተዋል ሲል መረብ ሚዲያ ወታደራዊ ምንጮቹን ዋቢ አድርገው ዘግበዋል። ጥቃቱ የሚፈጸመው የፋኖ ጦር ቤዝ ተብለው በተለያዩ ቀጠናዎችና የፋ ዋና አመራሮች በስፋት ይገኙባቸዋል በተባሉ ቦታዎች ላይ ነው። የመረብ ሚዲያ ወታደራዊ ምንጭ እንደገለጹት ጥቃቱ የሚፈጸመው በተመሳሳይ ሰዓት በተለያዩ ቦታዎች ላይ ነው ያሉ ሲሆን ለዚህም ሰው አልባ አውሮፕላኖች ተዘጋጅተዋል ብለዋል። ጥቃቱ የሚፈጸመው ጨለማን ተገን በማድረግ ነው የሚሉት ምንጫችን፣ ኦፕሬሽኑ የሚመራው አዲስ አበባ መገናኛ አካባቢ በሚገኝ የወታደራዊ ደህንነት ቢሮ ነው ሲሉ ተናግረዋል። ስለሆነም ህዝቡ በቂ ጥንቃቄ እንዲያደርግ መልዕክት ያስተላለፉት ምንጮቹ በተለይ የፋኖ አመራሮችና አባላት ለጥቃት ከሚያጋልጡ እንቅስቃሴ እንዲቆጠቡ አሳስበዋል። በሌላ በኩል የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ቃል አቀባይ ፋኖ ማርሸ ፀሐይ ወደ ጎጃም መከላከያ በሰፊው እየገባ ነው። ከዚህም በተጨማሪ ብዛት ያላቸው አጥፍቶ ጠፊ ትናንሽ ድሮኖች ወደ ባህር ዳር እየገቡ ነው። ይህንን ኦፕሬሽን ጄኔራል አበባው ነው የሚመራው ሲል ገልጿል። የድሮን አስተኳሽ ተንቀሳቃሽ ዲቫይሶች ጎጃም ውስጥ ገብተው ስምሪት እየተጠባበቁ ነው ያለው ቃል አቀባዩ፣ ፋኖች በሚንቀሳቀሱበት አካባቢ ከቦታው መረጃ ለመከላከያ የሚያደርሱ ኢንፎርማንትስ በበቂ ሁኔታ ተዘጋጅ ተከስቷል የአሁኑ ከዚህ ቀደም ከነበረው በአይነቱ የተለየ ነው ብሏል። የአብይ አህመድ የመጨረሻው የጣረሞታዊ ሙከራ በአገሪቱ ያለውን እግረኛ ሙሉ በሙሉ አየር ኃይል ሙሉ በሙሉ መካናይዝድ ሙሉ በሙሉ በማስገባት ውጊያ ለመክፈት እየተዘጋጀ ነው ሲል ያክላል። በአሁኑ እቅዱ ህዝብን ምታ፣ ግደል፣ ዝረፍ የሚል የቀጥታ ስምሪት ተሰጥቶታል ያለው ማርሸት፣ እኛም እየጠበቅን ነው። ተጨማሪ ሰራዊት፣ ተጨማሪ መሳሪያ፣ ተጨማሪ ሎጂስቲክ በረከት ይዞ እየገባ መሆኑ ግልጽ ነው ሲል አብራርተዋል። መላው የአማራ ህዝብ፣ መላው የአማራ ፋን ነው አዲሱንና የመጨረሻ የሆነው ሲሆን የብልጽግናን ወረራ ለመመከትና አከርካሪውን ሰብሮ አራት ኪሎ ለመግባት ተዘጋጁ ሲል ጥሪ አቅርበዋል። በወንዶ ገነት ከተማ ሴቶች ሱሪ አይለብሱም በሚል የሴቶችን ሱሪ በጎዳና ላይ የማውለቅ አሳፋሪ ድርጊት መከናወኑ ተሰማ። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ጥንቆሳ መድረሱን ተከትሎ ጉዳዩ ሰፊ መነጋገሪያ ሆኗል። ይህንን የተመለከቱ ተንቀሳቃሽ ምስሎችም በማህበራዊ ሚዲያ ላይ ተጋርተዋል። ከትናንት በስቲያ ከሰዓት 11 ሰዓት አካባቢ ሱሪ የለበሰች ሴት ካገኛችሁ አውልቁ ተብለናል በሚል ሴቶች ላይ ጾታዊ ጥንቆሳው ደርሷል። በማህበራዊ ሚዲያ ላይ በተዘዋወሩ ተንቀሳቃሽ ምስሎች ላይ በታዳጊ ወንዶች የተከበቡ ሴቶች ሲሳደዱና ልብሳቸው በስለታማ ነገሮች ሲቀዳደዱ ታይተዋል። አንድ የአካባቢው ኃላፊ በማህበራዊ ሚዲያ በስፋት የተዘዋወረውን ተንቀሳቃሽ ምስል አስመልክተው ማህበራዊ ሚዲያ ላይ የተለቀቀችውን ልጅ ማሳደድ ሲጀምሩ ህዝቡ ተከላካይ ሆነ፣ ልጅቷን እያሳደዱ ሱሪ ለማውለቅ መሞከርና ሱሪ መቅደድ ነበር ብለዋል። ባለፈው ሳምንት የአገር ሽማግሌዎች ተሰብስበው በአካባቢው የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እንደጨመረ ውይይት እንዳደረጉና የጥሎሽ ዋጋ ብር ይሁን የሚል ስምምነት ላይ እንደደረሱ ገልጸዋል። አቶ አክሊሎ የተባሉ የአካባቢው ነዋሪ ለቢቢሲ እንደተናገሩት ራቅ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሷል ብለዋል። በርካቶች በማህበራዊ ሚዲያዎች በስፋት የተጋራውን ተንቀሳቃሽ ምስልና ጽሁፍ ካዩ በኋላ ቁጣቸውን በተለያየ መልኩ ገልጸዋል። በአስተያየታቸውም የሚያመላክተው በአገሪቱ ከህግና ስርዓት ይልቅ ስርዓተ አልበኝነትና የደቦ ፍርዶች እየበዙ መምጣታቸውን ነው ብለዋል። እንዲህ አይነት ተግባሮች የፈረሰ ስርዓተ መንግስትና የማህበረሰብ እሴት መሸርሸርን የሚያመላክቱ እንደሆነም እየተገለጸ ነው። በአቶ ጌታቸው ረዳ የሚመራው ቡድን በዲፕሎማሲው ይሁን ሌላ ዘርፍ ከብልጽግና በላይ ችግር እየፈጠረብን ነው ሲል ህወሃት ከሰሰ። ህወሃት ያሰራጨውና ለዓለም አቀፉ ማህበረሰብ ጥሪ የሚያቀርበው መግለጫ እንደሚያመለክተው የፕሪቶሪያ ስምምነት ባለመተግበሩ የትግራይ ህዝብ በተለይም ተፈናቃዮች ለከፋ ሁኔታ ተዳርገዋል ሲል ይዘረዝራል። የኢትዮጵያ መንግስት የገባውን ውል አለም አክብር ብቻ ሳይሆን በተቃራኒው እየተንቀሳቀሰ ነውም ብሏል። ዓለም አቀፉ ማህበረሰብ የውሉ አደራዳሪ ሀገራትና ተቋማት በተለይም አሜሪካ፣ የአውሮፓ ህብረት ና የአፍሪካ ህብረት ውሉ ባለመተግበሩ በህዝባችን ላይ እየደረሰ ያለውን ድብቅ እልቂት ይገንዘቡ ብለዋል። ህወሃት የፕሪቶሪያ የሰላም ስምምነት አፈጻጸም የሚገመግም የአፍሪካ ህብረት ፓነል እንዲጠራ በተደጋጋሚ መጠየቁን ያወሳው ህወሃት ለዚህ ጥያቄ አዎንታዊ ምላሽ እንዲሰጠውም ጥሪ አቅርበዋል። ህወሃት የምሁራን መድረክ ብሎ ባዘጋጀው ስብሰባ የተናገሩት የፓርቲው ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የፕሪቶሪያ ውል እንዲፈረም ሚና የነበራቸው አካላት ውሉ እንዲፈጸም ጫና በመፍጠሩ ረገድ የሚጠበቅባቸውን አልተወጡም ብለዋል። ፍትሐዊ ያልሆነ ሁኔታ እየቀጠለ እንደሆነ ለዓለም አቀፉ ማህበረሰብ አባላት ስንገልጽላቸው ይረዱታል ያሉት ዶክተር አብርሃም ተከስተ፣ ይሁንና ይበልጥ ጫና ለመፍጠርና ትኩረት ለማግኘት የውስጥ አንድነት ያስፈልጋል ሲሉ ተደምጠዋል። በአቶ ጌታቸው ረዳ የሚመራውና ከህወሃት የተለየው ቡድን በዲፕሎማሲው ይሁን ሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉም ዶክተር አብርሃም አክለው ተናግረዋል። ከዚህ በተጨማሪ ከኢትዮጵያ መንግስት በኩል ትግራይ ላይ ያነጣጠረ የጦርነት ዛቻ ስለመቀጠሉ የተናገሩት ዶክተር አብርሃም ተከስተ አደጋ ለማስቀረት ዝግጅት ያስፈልጋል ሲሉ ገልጸዋል። እንደ ህወሃት ስራ አስፈጻሚ ኮሚቴ አባሉ እንደ ዶክተር አብርሃም ተከስተ አገላለጽ ከአመታት በፊት የነበረ የኃይል አሰላለፍና አሁን የተለያየ ነው የሚሉ ሲሆን፣ ወዳጅ ማብዛት ላይ ተጠምደን እየሰራን ነው ሲሉ ተናግረዋል። ዶክተር አብርሃም የህልውና አደጋ አጋጥሞናል፣ ወዳጆች ማብዛት ይጠበቅብናል። በትግራይ ህልውና ዙሪያ አብረው ሊሰሩ ከሚችሉት ጋር መግባባት መፍጠር አለብን። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለ መደገፍ ነው ያለብን። ከአማራ ጋር እንዲሁ መደረግ አለበት። የኢትዮጵያ መንግስት ከአማራ ጋር የህዝብ ለህዝብ ግንኙነት እንዳይኖር እያደረገ ነው። ግን የግድ ከአማራ ህዝብ ጋርም ግንኙነትና ዝምድና ልናጠናክር መቻል አለብን ብለዋል። ጦርነት ያስቆመ የሰላም ስምምነት የተፈራረሙት የኢትዮጵያ መንግስትና ህዋት በአፍሪካ ህብረት አስተባባሪነት የውሉ አፈጻጸም የሚገመግም መድረክ በ2016 ዓ ም አጋማሽ አድርገው የነበረ ሲሆን ከዛ በኋላ ይህንኑ መድረክ በህዋት በተደጋጋሚ ቢጠራም እስካሁን አልተደረገም። በብልጽግና የሚደገፈውና በአፋር የሚገኘው የነጌታቸው ረዳ ታጣቂ ቡድን ከአፋር ህዝብ ጋር ከባድ ግጭት ውስጥ ገባ። ሃራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ከህወሃት ታጣቂዎች ተገንጥሎ የወጣው ታጣቂ ቡድን በትግራይ ላይ ጥቃት ለመፈጸም ሲሞክር ከአካባቢው የአፋር ህዝብ ጋር ግጭት መፍጠሩን ተከትሎ የትግራይ ጊዜያዊ አስተዳደር ድርጊቱን በጽኑ አውግዟል። አስተዳደሩ ትናንት መስከረም 21 2018 ዓ ም ባወጣው መግለጫ ታጣቂ ቡድኑ በአፋር ህዝብ ላይ የከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለውና የትግራይና የአፋር ህዝቦችን ወንድማማችነት የሚጎዳ ነው ብለዋል። በመግለጫው እንደተዘረዘረው ሀራ መሬት የተሰኘው ታጣቂ ቡድን በአፋር ክልል በኩል አልፎ በትግራይ ላይ ጥቃት ለመፈጸም በበራህሌ መስመር ወደ ኮነባ ለመሻገር ሞክሯል። በዚህ ወቅት የአካባቢው የአፋር ህዝብ በዚህ በኩል አልፋችሁ በወንድማችን የትግራይ ህዝብ ላይ ጥቃት እንድትፈጽሙ አንፈቅድም በማለት ታጣቂዎቹን ተቃውመዋል። ይህንን ተከትሎም ታጣቂ ቡድኑ በአፋር ነዋሪዎች ላይ ተኩስ በመክፈት ግጭትና ሁከት መቀስቀሱን መግለጫው አስታውቋል። የጊዜያዊ አስተዳደሩ የ አፋር ህዝብ በተለይም የበረሃሌ እና የኮነባ ነዋሪዎች የሁለቱን ህዝቦች ወንድማማችነት ለመጠበቅ ላሳዩት ኃላፊነት የተሞላበትና ጽኑ የሰላም አቋም ያለውን ከፍተኛ አድናቆትና ክብር ገልጿል። በውስጣችን በተፈጠረው ችግር ምክንያት የደረሰባችሁን ጉዳትና ሁከት እንገነዘባለን ሲልም ለአፋር ህዝብ ያለውን ሀዘኔታ ገልጿል። ለታጣቂ ቡድኑ ባስተላለፈው መልእክት የትግራይ ችግር መፈታት ያለበት በትግራይ እና በትግራይ ልጆች ነው ያለው አስተዳደሩ ልዩነታችንን በጠመንጃ አፈሙዝ እንፈታለን በሚል ለሚንቀሳቀሱ ወገኖች መንገዳቸው ስህተት መሆኑን ገልጾ ወደ ሰላማዊ የውይይት አማራጭ እንዲመለሱ ዳግም ጥሪ አቅርበዋል። ለፌዴራልና ለአፋር ክልል መንግስታት ባደረገው ጥሪም ችግሩ ከዚህ በላይ ሳይሰፋና ተጨማሪ ጉዳት ሳያስከትል በሰላማዊ መንገድ እንዲፈታ የሚቻለውን ሁሉ ጥረት እንዲያደርጉ አሳስበዋል። በመጨረሻም አስተዳደሩ የሁለቱን ህዝቦች ሰላም ለማጠናከር እና የትግራይን የውስጥ ችግሮች በውይይት ለመፍታት የሚደረገውን ጥረት አጠናክሮ እንደሚቀጥል አስታውቋል። የአፋር ህዝብ ስንቅም ትጥቅም ከቤተ መንግስት እየተሰፈረለት በአፋር ምድር ወታደራዊ ስልጠና እየወሰደ እየወሰደ በሚገኘው በነጌታቸው ረዳ ታጣቂ ኃይል ላይ በነቂስ ወጥቶ እርምጃ መውሰዱም በስፋት እየተነገረ ነው። አመፁ ወደ ሌሎች አካባቢዎችም እየተስፋፋ ነው የተባለ ሲሆን፣ የአገዛዙ ወታደሮች አመፁን ለማብረድ በአካባቢው ቢሰማሩ መቆጣጠር እንዳቃታቸው ተሰምቷል። በሌላ በኩል የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው ኮማንደር አሊ አይዳሰንና ሌሎች አሁን ስማቸው እንዲገለጽ ያልፈለጉ የአፋር ክልል የጸጥታ አመራሮች በርካታ ሰራዊታቸውን በመያዝ በሀጂ ኢብራሂም የሚመራውን የአፋር ብሔራዊ አንድነት አብዮታዊ ግንባር መቀላቀላቸው መሆናቸው ተሰምቷል። ብልጽግናም በየቦታው ከባድ ተቃውሞ እና አመጽ እየተነሳበት ቀጥሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቴቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብና አመሰግናለን። ሰላም።